ሄሉዬ ሄሉዬና ቢና እንዴት ናችሁልኝ? ደህና ናችሁ ወይ? የሄሉና የቢኒ ቤተሰቦች እንዲሁም የኔ ቤተሰቦች በእያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። አቤት አቤት አቤት ለወሬ መቸኮል። በነገራችን ላይ ሰሞኑን በጣም ቢዚ ሆኜ ቪዲዮ መስራት አቁሜ ነበርና የተመቸኝ አይደለምና አሁን ደግሞ ያው ብቅ ብቅ እያልኩ ነው ደግሞ ጠፋ ብለን ስንመጣ ዩትዩባችን ቀዝቅዞ ነው የምናገኘው። ሞተት ተብሎ ነው የምናገኘው። በፈጠራችሁ ላይክ አርጉልኝ የኔ ቤተሰቦች፣ ስወዳችሁ። እንደ በመብርሃን ይዣችሁ በምታምኑት ይዣችሁ አሉ ሰብስክራይብ አርጉልኝ። እንደው እኔም በአቦ በስላሴ ማለት አልወድም ነበር ባል ሰብስክራይብ አርጉኝ ምናም ምናም እንደዚህ እንኳን ብዙ ጊዜ የለብኝም ነበር። አሁን ግን ማለት ልጀምር ነው። ጋይ ሰብስክራይብ አርጉኝ፣ ስወዳችሁ፣ ላይክ አርጉኝ። እናማ ሄሉዬ የኔ ቆንጆ ዛሬ እንዲሁም ቢና ትናንትና ዛሬ ያልኩ ቪዲዮ ለካ ትናንትና የተለቀቀው ዛሬ አይደለም እና ዛሬ ግን ደስ የሚል ነገር አለ ያ ምንድን ነው ሄሉዬ የቢኒን እናት ትተዋወቃለች ወይም ደግሞ ቢኒ እናት ጋር ትሄዳለች ማለት ነው ትናንትና እንግዲህ ቢኒ መጥቶ እናቴን ማስተዋወቅ አለብኝ እናቴና አንቺ መተዋወቅ አለባችሁ በነገራችን ላይ ወንድ ልጅ ለትልቅ ቁም ነገር ለቁም ነገር ለጥሩ ነገር ሲያስብሽ ነው እናቱን ሊያስተዋውቅሽ ዝግጁ የሚሆነው እና ቢናዬ በጣም ምርጥ ልጅ ና፣ እውነቴ ነው። በጣም እኛ እንደምን ማለት ያው መጀመሪያ ላይ አንዳንድ ጊዜ ከሄሉ ጋር ጓገጭ ስትገቡ ነቅፍ እናደርጋለን። ያ ደግሞ ምንድ ነው ለሄሉ ካለን ፍቅር የተነሳና እናንተ አንድ ላይ እንድትሆኑልን እና ስለ ሄሉ ባህሪ እንዲገባ ስለምንፈልግ ነው። ያው አንዳንድ ጊዜ በእርግጥ አጠገባ ያለው አንተ ነህ። ከኛ በላይ ሄሉ ልታቀት የምትችለ አንተ ነህ። ግን ደግሞ ያዋል አይደል፣ አንዳንድ ጊዜ ሄሉዬ እንድትከፋ ስለማንፈልግ አንተ ደግሞ ወንድ ነ፣ ቢያንስ እንዶ በእርግጥ ወንዶቹም ይከፋሉ አይከፉም እያልኩ አይደለም፣ ግን ደግሞ ቢያንስ ወንድ ልጅ የመቻል አቅም አለው ለዛ ነው። እና ዛሬ ደግሞ እንግዲህ ከሄሉዬ ጋር የቢኒ እናት ይተዋወቃሉ ማለት ነው። ፋፈሽ ብላችሁ ሄሉዬ ያው ድንገት ምናምን ብላ ነበረ ያው ያለመተዋወቅ ምናምን ሳይሆን ያው አላደር ተደረግጣለች እንዲያማት የባል ዘመር ወይም ደግሞ ያው ባል ለመባል ባይደርስም ቢኒ ገና ጓደኛሞች ናቸው ግን ወደፊት እኔ እንጃ እኔ በእውነተኛ ነገር ነው የሚታየኝ ቢኒ ና ሄሉ ጋር ማለት ነው አላደር ላይ ወደፊት በቃ ትልቅ ደረጃ ደርሰው የሆነ የሚጋቡ አይነት ምጥኖች ናቸው በቃ ስለዚህ እኔ ባል ብለው ቅሬላችኋ ቤተሰቦችም ወይም ደግሞ ይሄ ወደ ፊት ባሏ በቃ ቢሆን ደስ ይለኛል። በቃ እውነቴን ነው የምላችሁ። ና እንግዲህ ማታ ደግሞ ያው የቢኒናት ጋር ይሄዳሉ። ቪዲዮ ይለቀቅልናል ያስባለሁ ማታ። እና ሄሉዬ ደግሞ ፋፈሽ በይ። ጥርዝ ብለሻል፣ ከፋ ብሎሻል ትንሽ። ያው እንግዲህ ምንድን ነው አንዳንዴ ያው አለ፣ እኛ ሴቶች ነን ጣጣ ምናምን ይኖራል። ያያም ሊሆኑ ይችላል። ና የእኔ ቆንጆ አይዞሽ። በነገራችን ላይ ኮሜንትም ላይ አይቻለሁ እንደዚ አይነት ነገር እና ኮሜንት ላይ አይቻለሁ ብዙ እንትኖች፣ ምን ሆነሽ ነው፣ ምን ሆነሽ ነው፣ ምን ሆነሽ ነው የሚሉና እሷም ያ ላለች እና፣ የኔ ምርጣ ምርጦች ፏፋሽ በሉልኝ። ሊን ቀሚስ ደግሞ ደሞ ኮ ሄሉዬ ረጅም ስለሆነች ሞዴል ነው የምትመስለው ቀሚስ ስለለበስ ቀሚስ ለብሳችሁ በተለይ ደግሞ አንድ አይነት ቢሆን አቤት በጣም ነው ደስ የምትሉኝ። ያው እንግዲህ ቪዲዮ እንደሚለቀቅ ትልቅ ተስፋ አለኝ።